በህይወት የምን እንደምመኝ ታውቃለህ? አንተን ያለ ከልካይ ማፍቀር አለ አይደል ያለ ገደብ ፍቅሬን እንደፈለኩ እየገለጽኩልን ሳልሳቀቅ እያፈቀርኩ ሳልፈራ እየሳምኩ አለ አይደለም በግድ ተሽበሩሰባቤሴል አንተርጎ ሰባቤ ሰባቤ ሴል አንተርጎት ጸበብ እድሜ ይቀነስ፣ ተቆርጦ ይቅር። ቆይ አይደለም፣ እኔ ግራ የሚገባኝ ነገር ለምንድነው የማትፈቱን? ቆይ ለምንድነው የማትተውት እንዴ? በቃ እነሱ አሁን ሰላም ወረዱ አሪፍ ላይ ናቸው አይደል ያሉት ስለዚህ እኛም ደሞ የራሳችንን ጉዳዮች እና ኢሹዎች እያነሰን እየቀጠልን ነው በአዲስ ድራማዎች እየመጣን ነው እንዲሁም በዚህ በአዲስ ድራማ ተመልካቾቹን ለማሳተፍ የተለያዩ ብቃትና ተውና የትወና ችሎታ ያላቸው ልጆች ለማምጣት በጣም እያቀድን በስ እየሰራን ባለንበት ሰአት ለዛ ብዬ ባስቀመሱ ስልክ እየተደወለ ማስፈራሪያ ዛቻ ምናምን እኔ አሁንስ የነሱንም ስም አልጠቅስም ሲጀመር ማለት ነው አላነሳምም ሲጀመር ማለት ነው ሶ ግን ምን አይነት ትርጉም ነው? እውነቴን ነው የምላችሁ ውድ ቤተሰቦች፣ እኔ የትወናና የእንትን ችሎታ ያላችሁ ልጆች ምናምን ብዬ እንደውም ዩቲዩብ ላይ አለንተን አላልኩ? ችሎታ ያላችሁ ከኛ ጋር አብራችሁ መስራት የምትፈልጉ ልጆች ከታች ባለው ስልክ ላይ እንትናችሁን አስቀምጡ፣ ስልክ ቁጥራችሁን አስቀምጡ ወይም ደግሞ እንትን በታች ባለው ስልክ ደውሉልን ብዬ ወይም ደግሞ እንደዚህ እንደዚህ ፍላጎት አለ ምናምን ብላችሁ ቴሌግራም ላይ ጆይን በማድረግ እንደዚህ አድርጉ ምናምን ብለን ባወጣ ነው ላይ በጣም በጣም በቃ የሚያሳዝን የሚያሳዝን በቃ ደውለው አንተ ዳኒን እንደዛ ስታዋርድ አንተ ሜሪን ምናምን እንትን ስትል ምናምን እናንተ ልጆች ለምን አትፈቱ? እነሱ እኮ ታርቀው ሰላም ወርዶ ኦልሬዲ አሁን እኮ በጣም ሌቭል የሆነ የተረጋጋ አሪፍ ጓደኝነት ላይ ነው ያሉት አይደል እንዴ። ሶ እኔ ያንን ነገር ይኸውላችሁ አሁን እውነት ለመናገር የሰራሁትም ማላቆሙም እንትን ያልኩትም ኦልሬዲ ዋናውና ዋናው ተንጌ የተመልካችን ጥያቄ የመመለስ ያዋጣል በቃ እንደሌል ከሌላው እንደሌላው ዩቲዩበር ልክ እንደ ነሱም ተመጣጣኝና አሪፍ ገቢ አግኝቼበታለሁ ለእናንተ መልስ በመመለሰ ማለት ነው ሶ የማንሽንም ኮሜንት የማንሽንም ስድብ ስለመጣ ምናምን ሱራፌ ሊደነግጣል ምናምን እኔ ጉዳይም አደለም እናንተ ስለላካችሁት ማስፈራሪ አደለም ግን በጣም የታዘብኩትና የተረዳሁት ነገር በጣም ኮምፕሌክሳቸው የሚጫጫ በጣም እንትን የሚሉ እንደ እኛ እኮ ብርቃችን አደለም አሁን እኮ ቪዲዮ ታያል ታየ ሲጀምር ኦዲየንሱ እንደዚህ አይነት በቃ የጠብ እና የእንትር ጉዳዮች በጣም ቫይራል ይሆናሉ። ይሄ የጭቅጭቅ የምን የሰገሌ ላይ የሆነ ችግር ተፈጠረ ሲጀመር እነሱ ከታረቁ በኋላ የነበራቸው 400 500 600 እና 300 እይታየ የነበረ ቪው የለም። ለምን ታረቋ? ሰው አይፈልግም። ብጥብጥ ጦርነት ነው። በዚህ ዓለም ላይ አጀንዳ ሆኖ የሚንቀሳቀሰውና ተፈላጊነት ያለው ሰው ሲጣላ ሲጋጭ ነው። በቃ እንጂ ስንት መልካም ሀሳብ ያላቸው እኮ በሁለት መቶና በሶስት መቶ የቀሩ አሉ። ይሄ ቪዲዮ አይታይም። ነገር ግን ለምታዩት ደግሞ ማለት ነው የእኔ ተመልካቾች፣ የኔን የምታበረታቱ ልጆች ይህን ቪዲዮ የምትመለከቱት ገባቸው አይደለ? ምናልባት አጠገባቸው ሆኖ እንደዚህ ለሚናገሩት መልስ ስጡበት። እኛ በእንደዚህ አይነት ጉዳይ አንፈራም፣ አንደነግጥም፣ አልፈራም፣ አልደነግጥም። እናንተ እንዴ ተመልከቱ፣ እንደዚህ አይነት ቴክስቶች ሲደርሱ ነበረ የሚያስጠሉ ቴክስቶች ማለት ነው። ተመልከቱ እንዴ፣ ምንድን ነው ቆይ። እኔ እውነት ለመናገር ከዚህ በኋላ ለሚፈጠረው ነገር ሱራፌል ውዷ ላይ ይላል አይደለም። ተመልካች ጥያቄ እስከሆነ ድረስ፣ እኔ ለነሱ ፕሮግራም እስከሰራው ድረስ፣ እነሱ እስከጠየቁኝ ድረስ አቀርባለሁ። እነዚህ ልጆች እኮ ቴሌቪዥን ከፍተው ኮ እያለቀሱ የሚመለከቱ ስንት አሉ። ስንት እኮ የዋህና መልካም እኮ ተመልካቾች አሉ። እባክ ምን ተፈጥሮ ነው? ማን ነው እንዲህ እያደረጋቸው ያለው? እስኪ የምታውቀው ነገር ካለ እያሉ እግዚአብሔር ማን ነው? ረጅም ሰዓት እያወሩኝ እንደ እኔ አረሳቸውም። አንድ ትልቅ ሰው ከዚህ በፊት ደውለውልኝ እንዴት እንዴት ተሰምቷቸውና እንዴት ሆኖ እንደ ያወሩኝ እንደነበረ ስሙት። ራሱ ቤት ምንም ያልታሰበ ጉዳይ ግን ያው በመጨረሻ እ አልገባኝም ምን ብለን የደወልክ አይ አንተ ብለ በቃ ታና አይደለኝ ምናምን ም ዝም ብለ በቃ በምን አገባህ ንገር ምናምን ከዚህ በፊት ምን ይደውልልኝ ነበር ምንድን ነው የፈለከው ይሁአንድ ነገር ልንገርህ እ አንተ ቲር እንደም ዘርሽታለው በጣም በእነሱ እንትን እንደምታተርፍ እና በነሱ ጥቅም እንደምትል አውቃለሁ። እኔ ልንገርህ፣ ከዚህ በኋላ የቻናልን ስም ጠቅሼ ሁላ ነው ቪዲዮ ላይ የምወጣው የምናገረው። በዚሁ የምትቀጥል ከሆነ ማለት ነው። ዩቲዩበር እንደሆንክ አውቃለሁ። ምንም የምትጠቀሙ ነገር የለም ከሰራ አንተ አለበለዚያ አንተም ማታርፍ ከሆነ እኛ እናንተን እያጋለጥኩ እቀጥላለሁ። እኔ ምንም የሚያሳፍረኝ ነገር የለም። በቴክስት ሲሰለች ደግሞ አሁን ለስራ ባስቀመጥኩት ስልክ እየደወልክ መረበሽ ጀምርክ አይደል? እሺ፣ አሁን እኔ ይኸውልህ ልንገርህ፣ የመጨረሻ ነው ነገር ነው። ገባህ? እኔ አሁን በጣም ብዙ ስራ አለኝ። ገባህ አደለ ሶ ስለዚህ ይሄን እኛ እየሰራን ነው። አይተሃል፣ እኛ እየሰራን ነው። በአዳዲስ ፊልም እየመጣን ነው። ምንም እንትን የሚለን ነገር የለም ገባህ አደለ? ሲጀመር እነሱ እኔ ኦዲየንሴዎቼን ከማክበር እናንተን ከማድረግ ነው የእናንተ እንዳትጨማለቁባቸው እናንተን እንትን ለማድረግ ነበር፣ እናንተን ለማጋለጥ ነበር እስካሁን ስንሰራም የነበረው ማለት ነው። ስለዚህ በየቴክስቱ በየምኑ ምኑ ምኑ እየደወልክ አትበጥብጥ። እሺ? እኔ እኮ ስራ ዛዘንከኝ ነው። ምን አመጣህ አሁን? ምን ለመንቆር ነው እንዴ? እንዲታረቁማ ነበርኩ። ትግላችን የምናጋልጣችሁ የምናወጣችሁ እኮ እኛ የምንፈጠፍጠው ነገር እኮ በጣም አይመቸኝም ነበር። ገባህ? የምናጋልጣችሁ የምናወጣው አሁንም ለሱ ነው። ገባህ አይደለ? እኔ አሁን ለእናንተ እኔ ጊዜ የለኝም። ገባህ? ንገረው ጓደኛህም አለ ጊዜ ስላለ ነው የምታውቀው። ለጓደኛህም ንገረው፣ ይኸውልህ ለጓደኛህም ንገረው። አስሬ እንዲህ የእንትን እያለ ያው ያሰብነው አልተሳካም፣ ግን ያው ዝም ብለህ በማያገባህ ምናምን ትመታ እነሱ የእኔ ብቻ ሳይሆን አንተ እያጣላ በእነሱ የምትጠቀመው አንተ የምትጠቀመው እያጣላ እንትን የምትለው አትጠቀምም። ሌላ አጀንዳ ይዤ እመጣለሁ። እሱን አጀንዳህን ደግሞ እንሰባብረዋለን። አይ እሺ፣ ለማንኛውም ይኸውልህ ከአሁን በኋላ አሁን ብሎክ ሳረግ ደግሞ ብሎክ ሳረግ ብሎክ ሳረግ በየስልኩ እየመጣ መበጥበት ጀመረሀል። ከዚህ በኋላ ላርፍ ካልክ ቻናል ላይም ችግር ነው የሚፈጠረው። በልበልበልቻ ከዚህ በኋላ አይ ሳቅ ምንም ችግር የለውም። ነገር ግን ከዚህ በኋላ ግን እንዳታዝን እሺ። በኔ ከአሁን በኋላ በሜሴጅ ጭራሽ ከንቱኑን በላይ አክተር እኮ ይኸውልህ አሁን ራስን ነው የምትጎዳው። እንደዚህ አይነት ጉዳይ መምጣት ራስን ነው የምትጎዳው። ማንንም አጠቅመው የተሻለ ነገር እንደኛ ስራ፣ እንደኛ የተሻለ ነገር ሰርተ አሳይሽ፣ እንደኛ የተሻለ ነገር ምን ያህል የተሻለ ነገር እየሰራ እንደሆነ አይታል። ጥራት ያለውን ነገር ስራ። ዱቄቱን ነው ነው እንደዛ ነው ነበርታ። ስለዚህ እኮ በቃ ከዚህ በኋላ ግን ለምታደርጉት ነገር በእኔ እንዳታዝኑ። ደህና ዋቸው፣ አጀንዳ እንመጣለን። በል እኔም ደግሞ ከስር ከስር የምሰሯትን ስራ አጋልጣለሁ። ቻናል ላይ ነው ችግር የምትፈጥረው። በሚቀጥለው ቻናልህን ስም ይዤ ልወጣና አጋልጣለሁ። ከዚህ በኋላ ሁለተኛ ስልኬ ላይ እንዳትደውል። አያችሁት አደለ? እንዲሁ ዝም ብሎ መፍረድ አይደለም፣ እንዲሁ ዝም ብሎ ተነስቶ መሳደብ እናንተን አይደለም እኔ የእናንተ ስድብ እናንተን እንትን ቢለ ይኖር እኮ ያኔ ያኔ ዩቲዩብ ከመጀመሪያ በፊት ቀርቶ ነበረ። ኮሜንት መስጫ ላይ መታችሁ መንጫታችሁ ሳይንስ ለፊልሙ እዚህ ፊልም ላይ አሁን እየሰው የፍቅር ሰበዝ ላይ ሲኒማ ኢትዮጵያ የሚለው ቻናል ላይ እየለቀኩት ላለው ፊልም ፕሮሞሽን እየሰራው እንዲሁም ደግሞ የሚመለከቱ ልጆች ሌላዎች ፍላጎት የስወና ፍላጎት ያላቸውን ልጆች ለማሰባሰብ ባስቀመጥኩት ስልክ ላይ እየተደወለ የሚደርስብኝ ኦቨር የሆነ ዛቻ ቢቆምና ቢቆም ይሻላል። ቢቆምና ቢቆም ይሻላል። ከዚህ በኋላ የተለዋወጥነውን ስልክ ብቻ ሳይሆን ማለት ነው እማጋልጠው ድምፃችሁን ምስላችሁንና በህግ እመጣለሁ አልቷችሁም፣ ሲም ስልካችሁን እስከ ማዘጋት አንስቶ በህግ መጥቼ ሌላውን ነገር ደግሞ በህግ ለመፍታት እስከምደርስ ድረስ ይደርሳለሁ። ከዚህ በኋላ ለየትኛችሁም አልመለስም። ለምታደርሱ ይማስፈራሪያ ማለት ነው እኔ ለማሸማቀቅ ወይም ደግሞ ከዚህ በኋላ እንደዚህ አይነት ኢሹዎችና እንደዚህ አይነት ጉዳዮች እንዳላነሳ አስባችሁ አቅዳችሁ ከሆነ ይህን ነገር እያደረጋችሁ ያለሁት አላቆምም። እኔ በቃ አደለ ኮሜንት ላይ ችግር የለም፣ ትጠረጋላችሁ፣ ማን እንደሆናችሁ ይለያል። ነገር ግን እኛ ፊልሙን ፕሮሞት እያደረግን አብረን ለመስራትና አብረን እንትን ለማድረግ ነበር ስናቅድ ነበር ነገር ግን ይሄ የሚደርሱኝ በተለይ አንዳንድ ሰዎች አላችሁ። በጣም በሚገርም ሁኔታ እኔ ይሄን ያል ጠላት አለኝ እስከምል እስከምደመም ድረስ ይሄኛ የሰማችሁት የስልክ ልውጡ ነበር። ግን ኦቨር እስከ መጨረሻው ድረስ እኔ እስከ መጨረሻው ድረስ ሄጄ እንትን አድርጓለሁ። እነሱ መታረቃቸው ደስ ብሎኛል። ዋናው ታርጌታችን ተመልካቹ ስለሚወዳቸውና ስለሚያከብራቸው የእነሱን ደስታ እናንተን ለማየት ነው እንጂ እኛ ከዛም በላይ ሄደን ፈርዘር ሄደን ነገሮችን ለማበላሻት ለእኛ ቀላል ነገር ሁሉም ነገር በሰላም ለመጨረስ ካለን እቅር ነው እንጂ ለዛ አይደለም። ከዚህ በኋላ ለሚፈጠረውና ማናኝ ማናቸው ነገር ወደኋላ ኋላ አንልም፣ መልስም እንሰጠበታለን ማለት ነው። ሱራዛ በሻነኝ ሲኒማ ኢትዮጵያ ላይ በሚሄድ ፍቅር ሰበዝ የሚል ምርጥ ድራማ ሰርተን ጨርሰናል። ኦልሬዲ አሁን እየሰራንም እንገኛለን። ብዙዎች ወዳችሁታል። በጣም እግዚአብሔር አክብርልኝ በጣም ብዙዎች እየደወላችሁ አድናቆታችሁን እና በጣም ደስ እንዳላችሁ እንዲሁም ደግሞ በሳምንት አንድ የሚሆነው ለምን በሳምንት ሁለቴ ሶስቴ አትለቁም ስትሉ ነበር። እና ለማንኛውም ውድ ቤተሰቦቼ እኛም ቶሎ ቶሎ ለመልቀቅና ወደ እናንተ በጣም ቶሎ ቶሎ ለማድረስ ከመቼውም ጊዜ በላይ እየጣርን እንገኛለን። እናንተ ደግሞ የሚጠበቀው እየሄዳችሁ እዛ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው በማየት እንድትሳተፉ ነው። ዋናውንና ዋናው እቅዳችን ምንድን ነው? መልካም ነገሮችን ገንቢ ነገሮችን፣ ሰው ደግሞ ከጭንቀትና ከሀሳብ ወጥቶ የሚዝናናበትን ነገር ታርጌት ታርገን ነው እየሰራ ነው ያለ ነው። ስለዚህ ምን አለፋችሁ በጣም ትዝናኑበታላችሁ። በጣም ልብ አንጠልጣይ ነው። ደረጃውን በጠበቀ መልኩ ለፍተን ደክመን እለት በእለት እያንዳንዱን ነገር እያስተካከልን ነው። ሀሳብ አስተያየቶቻችሁን በመስጠት ደግሞ እናንተም ደግሞ አግዙን እላለሁ። ሱራ ዛበሻ ነበርኩ። ወዳችኋለሁ፣ አከብራችኋለሁ። ደህና ሁኑ።